ሰላምላችሁን፣ ወደ ቻናል ቤት ሰዎች እንዴት ናችሁ? እኔ ጋር ሰላም አልሐምዱላህ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ የምንሰራው ደግሞ የቅቅል ነው የምንሰራው። እዚህ ጋር እንደምታውቁት የበግ ስጋ ያው ትንሽ አጥንቱ ትንሽ ከፍ ያለ ሊሆን ይመረጣል። እንግዲህ ባለን ነው የምንሰራው። ሌላው ግብአት እዚህ ጋር እንደምታዩት እርድ አለኝ። እዚህ ጋር ነጭ ሽንኩርት አለ። እዚህ ጋር እርድና ዝንጅብል በአንድ ላይ የተፈጨ ነው። ምናልባት ይህ ካነሰ ይሄንን እዚህ ጋር እንትን የጨመርኩትኝ። እዚህ ጋር ደግሞ የሮዝመሪ ቅጠል አለ። እዚህ ጋር ደግሞ እንደምታዩት ቀይ ሽንኩርት አለ። እዛ ጋር እንደምታዩት ደግሞ የፈረንጅ ቃሪያ አለ ማለት ነው። እና በእነዚህ ነው የምንሰራው። አሁን ወደ አሰራሩ እንሄዳለን። እሱ ደች ምክሰ እንሄዳለን። ምንም አይነት ዘይት አልጨምርም፣ ምንም አይነት ዘይት አልጨምርም። ከዛ ቅጥታ ትላሁን ጨምር ያክል አሁን እኔ ትንሽ መትላት ሲጀምር ተመልሰን እንድትሆን። እሺ ወዶች ይታያቸዋል። ይሄ እኔ በደንብ ስላጠብኩት ብዙም ቆሻሻ የለውም። ይታያል ቆሻሻ ይህን እንደዚህ በደንብ ምንም አይነት ቆሻሻ አይኖርም። ታያል። አንዳንድ ሰዎች ትንሽ ገንፈል አድርገው ያፈሰሉ። ያ የስጋው ጥቅም ምኑ ላይ ነው የሚሆነው? እንደዛ ከሆነ የስጋው ጥቅም ምኑ ላይ ነው የሚሆነው? ምንም አይነት ደም ምናምን የለውም። በደንብ አርጌ ስላጠቁት ማለት ነው። ከዛ በኋላ ምንድን ነው የምንጨምረው? እዚህ ጋር ተተፍነ የቆራረጥ ነው ሽንኩርት እንጨምራለን። ነጭ ሽንኩርትና እርድንም እንጨምራለን። ከለሩን አይቼ ቆንጆ ከሆነልኝ ይሄንኛውን እርድ አልጨምርም። ከለሩ ብዙም አደለም ግዴታ ያስፈልጋል ከዛ፣ ከበሰለ በኋላ ተመልሰን እንገናኝ። ስጥርስ ይበባለሁ እናጠፋዋለን። ደርሰዋል። በደንብ የሚታያችሁና የቀረቡ ነገር እንጀምር። ወደ ሌላ ብረት ድስት ውስጥ ገነብተዋለሁ። አረቦች ጥጥቅ ስለሆነ የሚያደርጉት እንደዚህ አርጌ ሽንኩርቱን አይፈልጉትም። ሽንኩርቱን እንትንላለን ማለት ነው። የሀበሻ ቢሆን ችግር የለውም። አረቦች ስለሆነ የሚጠቀሙት እኔ እነሱ እንደሚፈልጉት አድርጌ ነው የሚሰራው።